እኔ ጭካኔ የበዛው እኛ ገር ብቻ ይመስለኝ ነበረ። ለካ ሁሉም ቦታ ላይ አለ ማለት ነው። አስቡት እንግዲህ ይህ ነገር የተፈጠረው መስራገር ነው። እባካችሁ መስረገር የምትኖሩ እህት ወንድሞች ራሳችሁን ጠብቆ ማለት ነው። አስቡት እንግዲህ የገዛ ጓደኞቹ ገለወት ከዛ ሬሳው ላይ እየጨፈሩ ቪዲዮ አንስተው ደሙን ተቀብተው ሴልፊ ተነስተው ለቤተሰቦቹ ልከዋል ማለት ነው። ይህንን ደግሞ ለምን እንዳደረጉ እነግራችኋለሁ። ባካችሁ ቪዲዮን ላይክ ሼር አድርጉት። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? ኒጋው ደ ሰላም ነው። አላህ ሱብሐነሁ ወተዓላ በእያላችሁበት እያላችሁበት ሰላማችሁ ይብዛልኝ። ክርስቲያን ወገኖቼም ሰላም ብያለሁ፣ ሀባይቢ ማለት ነው። ዛሬ ይዤላችሁ የምመጣው ነገር በጣም የሚያሳዝንና ለብዙዎቻችን ትምህርት የሚሰጠን ነገር ነው ማለት ነው። በዚህ ሰዓት ላይ ጓደኛ የሚባል ነገር አይባካችሁ፣ ጓደኛ አታብዙ ማለት ነው። መያዝም ካለባችሁ ከአንድ የበዛ አትያዙ ማለት ሶስት አራት ስትይዙ ወላሂ ህይወታችሁ ላይ አደጋ የሚታመጡት፣ ከዛውም ጓደኛ ቢቀርባችሁ ይሻላል ማለት ነው። መጥፎ ጓደኛ ይዛችሁ ህይወታችሁ ከሚበላሽ አስለን ጓደኛ የሚባል ነገር ቢቀር ይሻላል ማለት ነው። ገብቷቸዋል። ጥሩ ጓደኛ ያጋጠማችሁ እንኳንም አጋጠማችሁ አላህ ያርዝምላችሁ። ግን ጓደኛ የሌላችሁ ግዴታ ጓደኛ መያዝ አለብኝ ብላችሁ ህይወታችሁ ላይ አደጋ አታምጡ ማለት ነው በአሁኑ ሰዓት ላይ ጋደኛ የምትሉት ሰው ነው የሚያጠቃችሁ የራሴ የምትሉት ያመናችሁ ሰው ነው እና ህይወታችሁን እስከ ጥግት ድረስ የሚያበላሸው እና ተጠንቀቁ ማለት ነው እዚጋ እየተመለከታቸው ፎቶ ሁለት ሆነው ደም ተቀብቶ የተነሱት ጓደኞቹ ናቸው የሞተው ደግሞ በዚህ በኩል ለብቻው ያለው ነው ማለት የገደሉት ለማለት እፈልጋለሁ እና ይህንን ነገር ለምን አደረጉ ምክንያታቸው ምንድን ነው ብላችሁ ልትሉ ትችላላችሁ ማለት ነው ምክንያታቸውን ልንገራችሁ እነዚህ ልጆች የትምህርት ቤት ጓደኛሞች ናቸው። አንድ ሰፈር ነው የሚኖሩት፣ እና ሶስት ሆነው ጓደኛሞች ናቸው ማለት ነው። እና ሁለቱ በጣም ያኔ መሽከልጅ ያኔ የሆነ ጥፋት ያጠፋሉ፣ የሆነ ችግር ይፈጥራሉ፣ ከሰዎች ጋር ይጣላሉ። ይሄ ደግሞ በዚህ ነገር ላይ የለበትም አለው። ያኔ ጸባይተኛና በጣም መልካም ሰዎቹን የሚያግዝ መጥፎ ነገር ላይ የማይገኝን ሰው ነው ማለት ነው። ለብቻው የነበረው የተገደለው ልጅ ማለት ነው እና ከዛ በዚህ ችግር ምክንያት ጓደኛቸው ነው ግን እነሱ ጥፋት ስለሚያጠፉና ቤተሰብ በቃ የእሱ ቤተሰብ ከነሱ ጋር መራቅ አለብ ለህይወትን መጥፎ ናቸው ብለው ሲመክሩት፣ ከዛ ከነሱ ጋር መራቅ እንዳለባቸው መራቅ እንደሚፈልግ ይነግራቸውና ይለያያሉ። ግን አንዳንዴ በተገናኙ ሰዓት አብሮ ይጫወታሉ። ማለት እንደ በፊቱ ሁሌ ሀያ አራት ሰዓት ከነሱ ጋር መሆኑን ይቀንሳል ማለት ነው። ከዛ አንድ ቀን አብረው በነበሩበት ሰዓት ሰፈራቸው ላይ ፖሊስ አለ። ያኔ የፖሊስ ስራ የሚሰራ ሰው አለ ማለት ነውና ያኛው ሁሌ እነዛ ሰው ልጆች ሁለቱ እሱን የገደሉት ሁሌ ጥፋት ስለሚያጠፉ ፖሊሱ ደግሞ ጥፋተኛ መሆናቸውን ያውቃል። ሁሌ ይይዛቸዋል። ወስቶ መርምሮ ለሁለት ቀን ለሶስት ቀን እስር ቤት አስቆይቶ ይመልሳቸዋል ማለት ነው። ከዛ ይህንን እልክ ያኔ ቅም ይዞበታል ማለት ነውና ከዛ አብሮ በነበሩበት ሰዓት እሱ ወደ ቤት ይሄዳለው ብሎ እየሄደ እያለ እነሱ ቀስ ብለው እሱ መኪና አጠገብ ሲሄድ ይቆሞ ያያቸዋል ማለት ነው። ከዛ የመኪናውን ጎማ ያፈሳል ማለት ነው ያተነፍሱበታል ገብቷቸዋል የፖሊሱን የመኪና ጎማ ያተነፍሱበትና ከሱ ጋር ችግር ይፈጠራል ከፖሊሶቹ ጋር ከዛ ይህንን ነገር ማን ነው ያደረገው ብሎ ሲጠይቅ ይሄ ጓደኛቸው ያልኳቸው የተገደለው ልጅ አይተዋል ከዛ እነሱ መሆኑን ይነግራል ማለት ነው ለፖሊሱ ይናገርና ችግር ይፈጠራል ከፖሊሱ ጋር ይደባደባሉ እነዛ ልጆች ከዛ በኋላ ደግሞ ይህን ነገር ጥፋት እንዳጠፉ ይሄኛው ደግሞ ውሸት መዋሸት አልፈለገም። እውነቱን ያየኸውን ተናገር ሲባል እነሱ ሲያደርጉ አይቻለው። ከዛ በኋላ የተደረገውን ነገር ማቀው ነገር የለም ይላል። ከዛ እነዛ ልጆች እነዛው ይሄ እነዚህ ወጣቶች ተይዘው እስር ቤት ገብተው ለአመት ይታሰራሉ ማለት ነው። አብረው አመት ከሁለት ወር ነበረ የተፈረደባቸው፣ አመት ድረስ ታስረው ይወጣሉ ማለት ነው። ከወጡ በኋላ ማነው የጦቀመብን ማነው የነገረው ይህንን ነገር እንዴት ሊያቅ ቻለ ብሎ ሲጠያየቁ ይሄ ጓደኛቸው እንደጠቀመባቸው ይረዳሉ ማለት ነው። ከዛ በኋላ ይሄ እዚህ ጋር ነው ችግሩ የሚጀምረው ማለት ነው። ከዛ እሱ እንደጠቆሙባቸው ሲያውቁ ጠላት ይሆኑበታል። እሱን ያስፈራሩታል። ቤተሰብን እንገልብሃለን፣ አንተንም እንገልሃለን በህይወት እኛን እንደዚህ የአንድ አመት ህይወታችን አበላሽተ እንዲማ በሰላም አትኖሩም እያሉ ያስፈራሩ ጀምር ማን ነው። ከዛ ትምህርት እንኳን ጃማ ወይም ደግሞ ሀይስኩል ነበረ የሚማረው ትምህርቱን አቋርጦ ከሰዎች ጋር መጨመር ትቶ ለምን ፈርቷቸው፣ እነዚህ ልጆች በጣም በጣም አደገኛ እና በጣም ያኔ መጥፎ ናቸው። ያሉትን ነገር እንደሚያደርጉ ስለሚያውቅ ከሰዎች ሁሉ ይርቅና ቤተሰብ ከቤተሰቦቹ ጋር የሆነ ይቀመጣል። ከዛም ነገሩ ሲበዛበት፣ ማስፈራሪያው ሲበዛበት ሌላ ቦታ ሄዶ የሆነ ሌላ ቦታ ተከራይቶ እነሱ የማያውቁበት ቦታ ራቅ ብሎ ማንም የማያውቅበት ቦታ ሄዶ ተከራይቶ መኖር ይጀምራል። ከዛ ደግሞ አንድ ቀን ቤተሰቦቹ ሊያይ በመጣበት ቦታና ጊዜ ጠብቀው ምን ያደርጉታል? ያገኙታል። ማለት ነው። ገብቷችኋል? ከዛ እና እንሄድ እንደ በፊት እንሆን እኛ ምንም አናደርግም፣ አውቃነውና ነውና እቅርት አድርግልን፣ ከዚህ በኋላ እንደዚህ አይነት ነገር አንልህም። ስለዚህ ዛሬ ደግሞ መሄደም እንትን ሻይ ቡና እንበል ይልን ይሉና መኪና ላይ ይጭኑታል ማለት ነው። እሱ ደግሞ ጠርጥሯቸዋል። ግን ጠርጥሯቸውም ለምን እነሱ እንደማይጠርጥራቸው አድርገው መኪና ላይ ጭነው አፍነው እዛ መኪና ውስጥ የነበሩ ሁለት ሶስት ሆነው እሱን አፍነው ወደ ጫካ ቦታ ይወስዱትና እዛ ጫካ ቦታ ላይ ምን ያደርጉታል? አይኑን አይኑን እያፈሰሱ ቪዲዮ አስቡት እንግዲህ ምን ያክል ጭካኔ እና ምን ያክል አረመኔ ያኔ። ከእንስሳ የባሰ እንስሳ እንኳን ይህንን ነገር አያደርግም። ቆቷቸዋል እንስሳ አያደርግም። እንደዚህ ማለት በአሁኑ ሰዓት ላይ ከሰው ልቅ እንስሳ መልካም ሆኗልና ያ ከሰውነት ተራ የወጣ ነገር አስቡት እንግዲህ ገለወት፣ በንትን፣ በጩቤ ጨፍጭፈው ገለወት። ከዛ ይሄ ደግሞ አልበቃ ብሏቸው እጁን እየቆራረጡ አይኑን እያፈሰሱ ቪዲዮ ቪዲዮ እየሳቁ እየጨፈሩ ቪዲዮ አንዱ አይኑን ያጠፋል አንዱ ይቀርጻል ማለት ነው። አስቡት እንግዲህ ምን ያክል ደፋርና ምን ያክል ጨካኝ መሆናቸውን አብሮ የበሉ አብሮ የጠጡ አብሮ ያደጉ የአንድ ሰፈር ልጆች ሆነው በዚህ ልክ ጨክ ነው። እሱ ምንም ነገር ያደረገው ነገር የለም እነሱ ያጠፉትን ጥፋት ነው የነገረው እንጂ ከዛ ውጭ እነሱን ህይወት የሚያበላሽ ነገር እነሱ ያላደረጉት ነገር ያኔ በውሸት አደለም ማስኪሮ ያሳዛቸው ገብቷቸዋል። በአጠፉት ጥፋት ስላሳዛቸው ብቻ ስለጠቆመባቸው ብቻ አይኑን እያፈሰሱ እግሩን እንዲሁ በህይወት እያለ እጁን እየቆራረጡ እየሳቁ እየጨፈሩ ቪዲዮ አንስተው መጨረሻ ላይ ግን፣ ያንን ሁሉ አድርገው ከጨረሱና አይኑን ካፈሰሱት በኋላ ሬሳው ላይ እየጨፈሩበት፣ አስቡት እንግዲህ፣ እየረገጡት ከሞተ በኋላ እኩር ይህንን ሁሉ የሚያደርጉት ማን ነው? ከሞተ በኋላ ሬሳውን እየረገጡ እየጨፈሩ እንደፈለጉ ከዘለሉና ካበቁ በኋላ ቪዲዮ ቀርጸው እንደገና ሴልፊ ይዘው የሞተውን ጀናዛውን በአንድ በመሀል አስገብተው እየሳቁ ፎቶ አንስተው ለቤተሰቦቹ የጀናዛውን ፎቶ ያደረጉትን ድርጊት በሙሉ በቪዲዮ ቀርጸው ይልካሉ ማለት ነው፣ ለቤተሰቦቹ። ከዛ በኋላ ደግሞ ይህንንም አድርጎ ለበቃቸውም ምን ያደርጋሉ መሰላችሁ? ዋናው ይሄ እስር ቤት ገባ ያልኳችሁ ልጅ የአባቴ እናቱን ቤተሰብ ጋር ሄዶ የእሱ የሱ እናት አባት ጋር ሄዶ በረንካክቶ እኔን የገደልኩት ምን ታመጣላችሁ? ያኔ በቃ ያኔ ሀታ በህጋቸው ራሱ ምን ያክል እንደሚያላግጥ አስቡት ማለት ነው። እና በረንካክቶ እኔን የገደልኩት ምን ታመጣላችሁ ብሎ በራሱ ጊዜ ያደረገውን ድርጊት ተናገረ። እንደገና ቪዲዮ ላከ። መጨረሻ ላይ ግን ዛሬ፣ ትናንትና ነበረ ይህንን ነገር የፈጸሙት እና ዛሬ ተይዘው እስር ቤት ገብተዋል። ምን አይነት ውሳኔ እንደሚወስንባቸው እርግጠኛ ነኝ፣ የሞት ፍርድ ነው የሚፈረድባቸው እና ወላሂ በጣም ነው ያዘንኩት።